አምስት አስራ ሰባት ላይ ያዕቆብ ላይ ኤልያስ እንደኛ ሰው ነበረ ይለናል፣ ግን አለ አጥብቆ በመጸለዩ አለ ሃሌሉያ እግዚአብሔር አጥብቀን እንድንጸልይ ይፈልጋል። በአንድ ጉዳይ ላይ አንዳንዱ ሲጸለያው ለእንትኑ ይጸለያል፣ ለእንትኑ ይጸለያል፣ ለእንትኑ አንዱንም ሳይይዘው ምን እንደጸለይ እንኳን ሳያቅ ከንትኑ ላይ ይነሳል። በቃ አመስግን፣ እግዚአብሔርን አመስግንና ልብህን አፍስስ፣ አፍስስ አፍስስና በዛ ጉዳይ ላይ መጮ ጀምር ጉዳይ ላይ እስኪ፣ በዚህ ሳምንት ይሄንን ተለማመዱ በጌታ በኢየሱስ በዚህ ጉዳይ ላይ በቃ በዚህ ጉዳይ ላይ ጌታ ሆይ አለቅህም በሉት። ያዕቆብ ካልባረከኝ አደለ? ያለ አንድ በረከት ነው የባረከው ህዝብ ህዝብ አረጋሃለሁ አሉ። አያችሁ ካልባረከኝ አለቅህም አሉ። ያዕቆብ እንግዲህ በልጆች የተባረከ ሰው ነው። አሁንም ከዚህ በኋላ ትወልዳለህ ትከብዳለህ ቢለው በቃ እሱም ግን አንድ በረከት ነበር የፈለገው የሰማይ በረከት የሰማይ በረከት አንድ በረከት ሲጠይቅ እግዚአብሔር ለቀቀለት። ስለዚህ ሰማዩ ዝናቡን የሰጠው ስለጸለየ ነው። ምን አድርጎ? አጥብቆ ስለጸለየ በዛው ጉዳይ ላይ ስለጸለየ ምን አለች ምድሪቷ ፍሬዋን ሰጠች ይለናል። ሻሎም ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ የተወደዳችሁ የግሬስ ኦፍ ጋድ ሚኒስትሪ ተከታታዮች እንዴት ናችሁ ቤተሰቦች ጓደኞች ወዳጆች እህቶች ጌታ ኢየሱስ ዘመናችሁን ብርክ ያርገው በዚህ አጋጣሚ ዩቲዩባችንን ሰብስክራይብ እያደረጋችሁ እንዲሁም ላይክ ኮሜንት መስጫ ሴክሽኑ ላይ ኮሜንት እየሰጣችሁ በብዙ እየተባረካችሁ እንደሆነ አምናለሁኝና ጌታ ዘመናችሁን ብርክ ያርግ። ተባረኩልኝ፣ ወዳችኋለሁ። እህታችሁ ሲዩ ከሄቨን ከስዊድን እንግዲህ፣ አላውቅም ከተለያየ አገር ነው አብዛኞቻችሁ የምትካፈሉትና ጌታን ስለ እናንተ እጅግ አርጌ አመሰግናለሁ። በብዙ እየተባረካችሁ እየተጠቀማችሁ እንደሆነ በኮሜንት ሴክሽን መስጫው ላይ ኮሜንት እያደረጋችሁ አያለሁኝ። እንዲሁም ሌሎቻችሁም ደግሞ ምናልባት ሳይመቻችሁ በቲቪ በተለያየ ነው የምትመለከቱትና ምናልባት ኮሜንት ለመስጠት ላይ መቻችሁ ይችላል፣ ግን በጣም እንደምትባረኩ አምናለሁ ምክንያቱም የእግዚአብሔር ቃል የሚባርክ ስለሆነ አሜን። የሚያለመልም ስለሆነ የእግዚአብሔር ቃል አጥንትና ስጋን ጅማትና ቅልጥምን እስከሚወጋ ድረስ ወቅቶ መንቀል ያለበትን ስለሚነቅል፣ ኢየሱስ ጌታ ነው አሜን። መተከል ያለበትን በህይወታችን ላይ ስለሚተክል በጣም እንደሚጠቅማችሁ አምናለው። ከኔ ሳይሆን ከራሱ ከቃሉና ከመንፈሱ ማለት ነውና እግዚአብሔር ስሙ ለዘላለም የተባረከ ይሁን። በጣም ወዳችኋለሁ። በዚህ አጋጣሚ አዲስ የሆናችሁ ዛሬ ድንገት ስታልፉ ሼር ተደርጎላችሁ፣ በዚህ አጋጣሚ በጣም የምትወዱኝ የምትከታተሉ፣ በጣም እየተጠቀማችሁ ያላችሁም ሰዎች ለሌሎች ሰዎች ሼር ብታደረጉ፣ ምናልባት ለአንድ ሰው መጽናናት ለአንድ ሰው ቁልፍ ይሆናል። ምክንያቱም የእግዚአብሔር ቃል በራሱ ቁልፍ ነውና፣ ለዛ ለተጨነቀ ሰው ግራ ለገባው ሰው ቁልፍ ነው የምትሰጡት። አሜን። ገንዘብ ነው የምትሰጡት፣ ሀብት ነው የምትሰጡት፣ መነሳሳት ብርታት፣ አቅም ራሱ እግዚአብሔር ነው የምትሰጡት፣ ወዳጆች አሜን። ጌታ ይባረክ። ምናልባት እኛ ብዙ ላንጠቀም እንችላለን፣ ግን እነሱ ከተጠቀሙ ሼር ብታደርጉላቸው። በአንቺ ምክንያት ያኮላክሽልኝ ቪዲዮ እኔ እንደዛ ላለው እኛ አንዳንድ ማመሰገናቸው ሰዎች አሉ። በህይወቴ በእውነትም ማረሳቸው በጣም በቃ ከፍቶኝ የሆነ ነገር ውስጥ ሆኜ ምናምን ሆኜ እንኳን ሼር አድርገውልኝ ተጻንቻ ቃለሁና በዚህ አጋጣሚ ለወዳጅ ዘመዶቻችሁ ለጓደኞቻችሁ ለምታቋቸው ሰዎች የጌታን ቃል መስማት አለባቸው ብላችሁ ለምታስቧቸው ሰዎች ሼር በማድረግ እንዲሁም ደግሞ ሰብስክራይብ፣ ላይክ፣ ኮሜንት በመስጠት ሚኒስትሪያችንንም ደግሞ ስለምታበረታቱ እናንተም እየተጠቀማችሁ ደግሞ ጠቃሚ እንድትሆኑ ያው የእግዚአብሔርም ቃል ስለሚያዝ ነው፣ እና ጌታ ብርክ ያርጋችሁ። ተባረኩልኝ፣ ወዳችኋለሁ። ኢየሱስ ጌታ ነው። ዛሬ ደግሞ ታውቃላችሁ፣ ሁልጊዜ እግዚአብሔር ድምጽ ይልካል። ስሙ ለዘላለም የተመሰገነ ይሁን። ዛሬም ደግሞ ድምፅ ልኮልናል። ሀሌሉያ አሜን። እግዚአብሔር ይመስገን። እኔ ሁልጊዜ የእግዚአብሔርን ቃል ሳካፍል አንድ ቃል በቃ ሁሌ ዘንብሎ በልቤ ላይ ትን ይላል ና ይፈሳል። ምክንያቱም ደግሞ አረሳም ያንን መጽሐፍ በጣም እግዚአብሔር ረጅም ጊዜ እንዳጠናው እንድበላው በጣም ያደረገኝ የነምያ ነህምያ መጽሐፍ ነውና ከነሚያ መጽሐፍ ብዙብዙ ብዙ ብዙ ነገር ተምር ያለው ብዙ ተገርም ያለው ብዙ ተደንቅ ያለው። ጊዜ ካላችሁ አንብቡት። በእውነት ጊዜ ሰጥታችሁ አንብቡት። እንደውም ጊዜ ለእግዚአብሔር ቃል ያስፈልጋልና ማለት ነውና፣ እንግዲህ ከነሚያ መጽሐፍ ላይ ስናጠና ህጉ በተነበበ ጊዜ ህዝቡ አለቀሰ ይላል። በእውነት ማለት በዛ ዘመን ብርቅ ነበር የእግዚአብሔር ቃል። ተርበው ነበር፣ ተጠምተው ነበር። እኔ እግዚአብሔርን ሁሌ የምለምነው ቃልህ ብርቅ እንዳይሆንብን ጌታ ሆይ። ምክንያቱም በኤሊ ዘመን ኤሊ ካህን ነው። አያችሁ፣ ካህናቶች ሆነንም ራሱ ደግሞ እግዚአብሔር እኛ የአዲስ ኪዳን ካህናቶች ነን እና ካህናቶች ሁነን ቃሉ እንዳይደርቅብን ቃሉ እንደው በቃ በጣም በእውነት እንካሬጅ አደርጋችኋለሁ ለእግዚአብሔር ቃል የሚንገበገብ የሚንሰፈሰፍ ልብ በቃሌ ወደሚንቀጠቀጠ ወደዛ ወደ ትውቱ ሰው መለከታል ይላል እግዚአብሔርም ና ቃሉ በጣም በእውነት ጌታ መልካም አምላክ ነው እና ይህን ቃል ሁልጊዜ ነው ልቤ ላይ የሚያፈሳው ማለት ነው ስሙ ይባረክ ና ለእግዚአብሔር ቃል በተገዛን ቁጥር ለእግዚአብሔር ቃል በተንቀጠቀጥን ቁጥር ለእግዚአብሔር ቃል ሪስፔክት በሰጠን ቁጥር በእውነት እሱ ያከብረናል። የሰማይ አምላክ እግዚአብሔር ስሙ ይባረክ። አሌሉያ! እንግዲህ ዛሬ ቃሉን ልኳል። ስሙ ይባረክ። ጌታ ይመስገን። እንግዲህ ምን ያህል ልጸልይ የሚል ነው ዛሬ ማካፍላችሁ። ምን ያህል ልጸልይ። እስካሁን ድረስ ያው የለቀኩትን ቪዲዮ እያያችሁ እየተከታተላችሁ ነው። ጌታ ሲባርካችሁ። ዛሬ ደግሞ ምን ያህል ልጸልይ በሚል ርእስ እግዚአብሔር አንድ ነገር ይሰጠናል። ጌታ ይባረክ ስሙ ለዘላለም የተመሰገነ ይሁን። እንግዲህ ጸሎት በጣም ሁልጊዜ ልንጸልይ ነው እኛ የተጠራ ነው ታውቃላችሁ። ምን ያህል ልጸልይ? በቀን ስንቴ ልጸልይ? እንዴት ልጸልይ? በዛ ጉዳይ ላይ በቃ አንድ ጊዜ ጸልዬ በቃ ማለት አንዳንድ ጊዜ በህይወታችን ላይ በቃ ያንን ነገር ለጌታ ስጩ ለጌታ ጣዩ ሲባል እንደው ስለዛ ጉዳይ መጸለይ አቁሚ ማለት አይደለም እኔ እንደዚ ይመስለኝ ነበርና፣ በቃ ስላልሰጠሽ እኮ ነው፣ ስላልጣልሽ እኮ ነው፣ እሱ ላይ በቃ ሁልጊዜ ስለሱ ጉዳይ እኮ ስለምታስብ ነው ምናምን ስንባል በጣም ይሄንን ልብ ብላችሁ ስሙኝ። ምክንያቱም እኔ በጣም ተጎድቻ ቃለው እንደዛ ርጌ ማለት ነው። በቃ ከዚህ በኋላ ጌታዬ፣ እኔ አሁን ጾም ያለው ጸልያለሁ፣ በቃ ላንት አሳልፌ ሰጥቻለሁ። ከዚህ በኋላ እንግዲህ መልስ ነው የምጠብቀው ብዬ ነገሩን ሁሉ ክድን አድርጌ ምንም በቃ ምንም የለም ሲያስረዳ ምንድን ነው ስል እንደገና ድጋሚ እግዚአብሔር ወደ እኔ ጩሂ በጉልበት ሽጅ ይለኛል፣ ተንበረግ ይለኛል፣ ጸል ይለኛል፣ ቃች ይለኛል። እና በጣም እግዚአብሔር በወንድም በሌላም ይናገራል። ስሙ ይባረግ። ወዲያው ደግሞ ስለዛ ጉዳይ ጸልይበታለሁ ማለት ነውና ይሄ ከዚህ ግን የተማርኩት ነገርና ከእግዚአብሔርም ቃል አሳያቸዋለሁ። እስኪለቀቅ መጸለይ አለብን። አንድ ጸሎት እስከሚለቀቅ ድረስ ነው መጸለይ ያለበት። አሜን እጅ እስከሚገባ ድረስ እስከምታየው ድረስ ነው መጸለይ አለብህ። በአንድም በሌላም ጸልይ፣ ተንበርክከህ ጸልይ፣ ሄደህ እየሄድክ ጸልይ፣ ተኝተህ ጸልይ፣ ምንም ሆነ ጸልይ። ብቻ ከአምላክህ ከእግዚአብሔር ጋር ያንን ጉዳይ እግዚአብሔር ወደ ህይወት እስከሚያመጣው ድረስ አጥብቀህ መጸለይ አለብህ። ምክንያቱም አጥብቃችሁ ጸልዩ ይላል መጽሐፍ ቅዱስ ሲናገር ሁልጊዜ ጸልዩ ይላል እግዚአብሔርና በዛ በዛ ጉዳይ ላይ በጣም በቃ መጸለይ ያለብኝ ብላችሁ በምታስቡት ጉዳይ ላይ ባልተቀበላችሁት ጉዳይ ላይ ሊሆንላችሁ ባለው ጉዳይ ላይ አጥብቀን እንድንጸል ደግሞ በጣም መጽሐፍ ቅዱሳችን ይናገራልና እንግዲህ አንድ ቃል አነባለሁኝ በጌታ በኢየሱስ ስም። ሐዋርያ ስራ ምዕራፍ 12 ቁጥር አምስት ላይ እንደዚህ ይላል፣ ጴጥሮስም በወህኔ ይጠበቅ ነበር ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ኤሜን። አጥብቆ እንግዲህ ይሄ አጥብቆ የሚለውን ነገር ነው ትንሽ እንድናይበት የምፈልገው። ምክንያቱም ይህንን ቃል ባንድም በሌላም ተሰብከነዋል፣ እኛም አንብበነዋል፣ እናውቃለን። በጣም መጸለይ። ግን እነዚህ ሰዎች እንግዲህ ከሱ በፊት አንድ ወንድም ተገድሏል፣ ኦኬ። ዮሐንስ ተገድሏል፣ ዮሐንስ አምልጧል። በቃ ባንድም በሌላም ተሰውቷል እና በጴጥሮስ መደገም የለበትም ብላ ቤተ ክርስቲያን ተሰብስበው ይጸልዩ ነበረ። በቃ አንድ ጸሎት ቤት ውስጥ ተሰብስበው ይጸልዩ ነበረ ክርስቲያኖች፣ ሃሌሉያ። ዛሬ በኢየሱስ ስም ስለ አንድ ሰው ታስሯል እኮ ጠፍቷል እኮ ታሟል እኮ ብላ እንደው በቃ ጥርሷን ነግሳ ያሰው እስኪ ያ ሰው እስኪለቀቅ ስርዓቱ እስከሚበጣስ ድረስ ያ ሰው ከሄደበት እስከሚመለስ ድረስ አጥብቃ የምትጸልይ ቤተ ክርስቲያን እግዚአብሔር ይስጠን፣ አሜን። አሉ፣ ዛሬም አሉ። ያብዛልን ደግሞ ሚስጠን፣ አሜን። ጌታ ይመስገን። ስለዚህ ከዚህ ክፍል ምን ትማራላችሁ ካላችሁኝ፣ አጥብቆ ስለመጸለይ ምን እስከሚሆን ጴጥሮስ መጥቶ በሩን እስከሚያንኳኳ ድረስ አምን መቶ በሩን እስከሚያንኳኳ ድረስ እነዚህ ሰዎች ጸሎት ላይ ናቸው። ምክንያቱም ሄዳችሁ ክፍሉን እናንተ እንድታጠኑት እንካሬጅ አረጋችኋለሁ። ያቺ ወደ ጸሎት የሚጸለይበት ስፍራ ሄደ ነው የሚለው። ወደ ስፍራ ነው ሄደው፣ ወደሚጸለይበት ስፍራ ነው ሄደው። እነዚህ ሰዎች እዛ ስፍራ ላይ ኢቨን እንኳን መልአክ ኢንካውንተር ያደርጉ ነበረ። መልአኩ ይሆናል አሉ። ምክንያቱም መቶ ማያቅ መልአክ መልአኩ ይሆናል ሊባል አይቻልም አደለም። መልአኩ አላሉ። መልአኩን ያሉት። አሜን። ጌታ ይባረክ። ዛሬ በኢየሱስ ክርስቶስ ስም በምንጸልይበት ስፍራ መልአኮችን ኢንካውንተር የሚያደርግ የእግዚአብሔር ክብር ይምጣ። አሜን። ጌታ ይባረክ። በኢየሱስ ስም ይሄ ክብር እኔ ይናፍቀኛል። በእውነት እኔ እፈልጋለሁ። እኔ በጣም እጠማለሁ። በየቤተ ክርስቲያኑ ግን ችግሩ እግዚአብሔር ሞቲቫችንን ያያል። ወዳጆቼ ቤተ ክርስቲያን የተከለ ሁላ፣ ቤተ ክርስቲያን እንትን ያለ ሁላ፣ ሰው የሰበሰበ ሁላ ምንድነው? ሞቲቩ ነው ምንድነው? የእውነት ነው ወይ? ባክግራውንዱ ንጹህ ነው ወይ? ጥርት ያለ ነው ወይ? እና ያ በጣም በጣም አስፈላጊ ነው በእውነት ለትክክለኛው ትክክለኛው ለእግዚአብሔር የሚገዛ ሰው ነው ወይ ኦኬ ወይስ ሌላ ነገር አለው ከጀርባው ባግራውንዱ ምን አለ፣ ፍላጎቱ ምንድን ነው የሚለው ነገር እግዚአብሔር ያያል። ሰዎች ተው ሰዎች ልንሳሳት እንችላለን። ሰው የሚለን አትስማ፣ ሰው የሚለውንም አትስሙ እናንተ። ምክንያቱም እግዚአብሔር ምን ይላል እንጂ ሰው ምን ይላል አይባልም። ኦኬ ሰው ብዙ ሊል ይችላል። ከቅናት ተነስቶ ብዙ ሊላችሁ ይችላል። ከሆነ ነገር ተነስቶ ግን እግዚአብሔር ልቤን ያውቃል ልባችሁን ያውቃል። ሞቲቫችንን እግዚአብሔር ያውቃል። በቃ ከእግዚአብሔር እምምተን ምንል ሰዎች አይደለም። ስለዚህ እነዚህ ሰዎች ሞቲቫቸው ጸሎትና ጸሎት ነው። ንጹህ ወንጌል ነው እነሱ ጋር ያለው። ስለዚህ መልአክ እንኳን ሳይቀር እነዚህ ስፍራ ላይ ኢንካውንተር የሚያደርጉ ሰዎች ናቸው፣ የለመዱ ሰዎች ናቸው። ጌታ ይባረክ፣ አሜን። ስለዚህ እነዚህቺ ቤተክርስቲያን ስትጸልይ የነበረችው ማስከ የሚመጣ ድረስ ነው ጴጥሮስ እስከሚለቀቅ ድረስ ነው። ጌታ ሆይ አንተ እንደ ፍጥርጥሩ በቃ እኛ ጸልየናል ጾመናል አሳልፈን ለእግዚአብሔር ሰተናል፣ ብለው ወደ ሌላ ርእስ ደግሞ ሌላ ርእስ የጸሎት አምጡ ምናምን አላሉ። በዚህ ጉዳይ ላይ ነበረ ቤተክርስቲያን ጌታን ስትጸቀጭቀው የነበረው ስትጮህ የነበረው ወደ እግዚአብሔር፣ ይለቀቅ ይፈታ፣ አውሬው አይበላውም፣ ክፉ አይበላውም፣ ተንኮለኛው ማርተኛው በፍጹም። ሄሮድስ እኮ ይላላል፣ ሰውን ሰው ሁሉ ደስ እንዳለው ባየ ጊዜ ጴጥሮስንም ጨምሮ ያዘው ነው ያለው አያችሁ። ተጨማሪ ደግሞ ሌላ ሌላ ጥፋት ሊያደርግ ሲል ነው። እቺ ቤተክርስቲያን ነቅታ እንግዲህ ስትቀጠቅጥ እራሱ ጴጥሮስ አንኳክቶ መጣ። እራሱ የጸሎታቸው መልስ አንኳኳ። አይገርማችሁም? የጸሎታቸው መልስ፣ ከጸሎታችሁ ሳትነሱ በጌታ በኢየሱስ ክርስቶስ ስም የጸሎታችሁ መልስ ይምጣመኝ። እግዚአብሔር ይሄንን ነው እያለን ያለው። እስከ መቼ ልጸልይ? እስከምትቀበይ ድረስ እግዚአብሔር ያንን በህይወትሽ ላይ እስከሚያደርገው ድረስ እስከሚሆን ድረስ ምናልባት ተስፋ ቆርጠው ሊሆን ይችላል። ምክንያቱም ነገ ሊገደል ነው ሰውየው። ያኛውን አልማረውም በፍጹም ይሄንን ይምረዋል? ራሱ ጴጥሮስ ተስፋ ቆርጧል። ግን የቱንም ያህል ተስፋ የተቆረጠበት ጉዳይ ላይ አንቺ ግን አምላክ አለሽ። ኢየሱስ ጌታ ነው። አሜን። መልአክ ልኮ የተዘጋውን ሁሉ የሚከፍት ኢየሱስ ያድናል። አንዳንድ ጊዜ በጣም ይገርመኛል። እነዚህ ሰዎች እኮ መልአክ ነው ያስላኩት። አይገርማችሁም? እግዚአብሔር ጋኖች እግዚአብሔር ደግሞ መልአኩን ልኮ ምን አለው ጴጥሮስን ከወህኔ አስወጣው ነው የሚለው እነዚህ ሰዎች መልአክ የመልአክ እንትን የላቸውም ስልጣን የላቸውም። መላእክን እኛ እናዛቸውም፣ ስልጣንም የለንም። ስልጣን ግን የእግዚአብሔር ስለሆነ የእግዚአብሔር መናፍስቶች ስለሆኑ የእግዚአብሔር አገልጋዮች ስለሆኑ መላእክቶች ኢንካውንተር ያደርጋሉ። ስለዚህ ይታዘዛሉ፣ ይሄዳሉ። መፍታት ያለባቸውን ይፈታሉ፣ መስበር ያለባቸውን ይሰብራሉ፣ መንቀል ያለባቸውን ይነቅላሉ። በር መክፈት ካለባቸው በሩን ይከፍታሉ። በሩን ከፍተው ህልም እስከሚመስለው ድረስ ጴጥሮስን አውጥቶ አደባባይ ወደ ፈለግከው ሂድ አለው ይላልና እነዚህ ሰዎች ግን ምን ተቀበሉ? የለመኑትን፣ ራሱን ጴጥሮስን። ምንድ ነው እየለመንሻ ያለሹ ራሱ ነው የምትቀበዩ፣ ራሱ ነው የምትቀበለው። ግን እግዚአብሔር ምን ይፈልጋል? እስከምትቀበል ድረስ እንድጸል ይፈልጋል ማለት ነው። ጌታ ስሙ ለዘላለም የተባረከ ይሆን። እንግዲህ ኤርሚያስ ሰላሳ ሶስት ሶስት ላይ ብዙዎቻችን ይሄንን ቃል እናውቃለን። ስሙ ይባረክ። ወደ እኔ ጩህ ይላል። አሜን ሀሌሉያ። እንደው እግዚአብሔር ኢንጆይ ሊያረግብን አይደለም። ወደ እሱ ወደሱ የሚያስጮህን ያውቃል። ስንጮህ በእንባ እንደሆነ ያውቃል። ስንጮህ በብዙ በብዙ በቃ ጌታ ሆይ እባክህ እርዳኝ እያለን ተሳቀን ችግር ውስጥ ሆነን ወጥመድ ውስጥ ሆነን መከራ ውስጥ ሆነን እንደሆነ እግዚአብሔር ያውቃል። ግን ጩኸታችንን እግዚአብሔር ይፈልጋል። በቃ በዛ የሚያለማምደን የእሱ ኢንካውንተር ስላለ ማለት ነው። ለእስራኤል የሚገባላት የተስፋ ቃል አለ። ከዚህ ጩኸት በኋላ እግዚአብሔር የማመጣው ነገር አለ አለ። ጉብኝት አለ አለ። ሀሌሉያ ሚን እንደገና እስራኤልን አስባለሁ አለ። እንደገና ምርኮ የተማረከውን አስባለሁ አለ። ለጠላቶቻቸው አሳልፌ አልሰጣቸውም አለ። እንደገና ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደገና እግዚአብሔር የሚያደርግላችሁ ነገር አለ። እንደገና እንዲያደርግላችሁ ግን በዛ ጉዳይ ላይ አጥብቃችሁ እንድትጸሉ እግዚአብሔር ይፈልጋል። አጥብቃችሁ በዛ ጉዳይ ላይ እግዚአብሔርን እንድትጨቀጭቁ እንድትነዘንዙ ይፈልጋል። ያቺ ሴት እኮ አይደለ ያንን ሰውዬ አለ ኢየሱስ ክርስቶስ ሲናገር ያቺ መበለት ያቺ ሴት ዳኛው ጋር እየሄደች አለ። እሱ ሰውንም አይፈራም እግዚአብሔርን አይፈራም፣ ግን ምንትለው ነበር ትጨቀጭቀው ነበረ። ዛሬ በጌታ በኢየሱስ ስም አባታችሁን ተነስታችሁ መጨቅጨቅ ይሆንላችሁ አሜን ምክንያቱም እሱ ተነስቶ ፈቀቅ ይላል ወደ እናንተ ጌታ ይመስገን ስለዚህ እንደዚህ ያለ ወደ እኔ ጩ እኔም ምናል እመልስልሃለሁ የምትጮኸው እስከሚመለስልህ ድረስ ነው አንተም የማታውቀውን ምን ኃይለኛና ታላቅ ነገር አሳያለሁ ሃሌሉያ እስከምታየው ድረስ መጸለይ ያለብህ እስከምታየው ድረስ ኢየሱስ ክርስቶስ ለዘላለም ጌታ ነው። እነዚህ ሰዎች ራሱ ገረዲቷን አላመኗት። ጴጥሮስን ባይናቸው እስከሚያዩ ድረስ ጸሎታቸውን ይቀጥሉ ነበር። ስለዚህ ዛሬ ባይንህ፣ ባይንሽ እስከምታዩ ድረስ ጸሎትሽን ቀጥይ። እግዚአብሔር ታምራት ያደርጋል በአንቺ ህይወት፣ በአንተ ህይወት። ላምን ስሙ ይባረክ። አንድ ጥቅስ ለጨምርላችሁ። እስከምን ልጸልይ? ምን ያህል ልጸልይ? ፍሬውን እስከምታይ ድረስ ፍሬውን እስከምታዩ ድረስ እንድትጸልዩ እግዚአብሔር ይፈልጋል። ያዕቆብ ምዕራፍ አምስት ቁጥር አስራ ስምንት ላይ እንደዚህ ይላል፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ሃሌሉያ፣ ኢየሱስ ጌታ ነው። ሰማዩ ምን አለ? ምድሪቷን ጸ እንግዲህ፣ ይሄንን ታውቃላችሁ፣ ሄዳችሁ ስታዩ፣ አስራ ሰባት ላይ አምስት አስራ ሰባት ላይ ያዕቆብ ላይ ኤልያስ እንደኛ ሰው ነበረ ይለናል። ግን አለ አጥብቆ በመጸለዩ አለ ሃሌሉያ እግዚአብሔር አጥብቀን እንድንጸልይ ይፈልጋል በአንድ ጉዳይ ላይ። አሁን አንዳንዱ ሲጸልያው ለንትን ይጸልያል፣ ለንትን ይጸልያል፣ አንዱንም ሳይይዘው ምን እንደጸለይ እንኳን ሳያቅ ከንትኑ ላይ ይነሳል። በቃ አመስግን፣ እግዚአብሔርን አመስግንና ልብህን አፍስስ አፍስስ፣ አፍስስና በዛ ጉዳይ ላይ መጮ ጀምር በቃ ጉዳይ ላይ እስኪ፣ በዚህ ሳምንት ይሄንን ተለማምዱ በጌታ በኢየሱስ በዚህ ጉዳይ ላይ በቃ በዚህ ጉዳይ ላይ ጌታ ሆይ አለቅህም በሉት። ያዕቆብ ካልባረከኝ አደለ ያለው አንድ በረከት ነው የባረከው ህዝብ ህዝብ አረጋለሁ። አያችሁ ካልባረከኝ አለቅህም አለው ያዕቆብ። እንግዲህ በልጆች የተባረከ ሰው ነው። አሁንም ከዚህ በኋላ ተወልዳለ ትከብዳለህ ቢለው በቃ አንድ በረከት ነበር የፈለገው የሰማይ በረከት የሰማይ በረከትን አንድ በረከት ሲጠይቅ እግዚአብሔር ለቀቀለት ስለዚህ ሰማዩ ዝናቡን የሰጠው ስለጸለየ ነው ምን አድርጎ አጥብቆ ስለጸለየ በዛው ጉዳይ ላይ ስለጸለየ ምን አለች ምድሪቷ ፍሬዋን ሰጠች ይለናል እህቴ ወንድሜ ፍሬውን እስከምታይ ድረስ ጸልይ ግድ የለም ጥለኸዋል ጥለሸዋል ትተሸዋል በዚህ ጉዳይ ላይ አልጸልይም፣ በቃ ይሄ ጉዳይ ለኔ የሚሆን አይደለም፣ ለምን አልተውም፣ በቃ እግዚአብሔር ፈቃድም አይደለም ብለሽ የተውሹ ነገር አለ። እግዚአብሔር የኔ ፈቃድ አይደለም ብሎ እስካላለሽ ድረስ በዚህ ጉዳይ ላይ እንዳትጠይቅኝ፣ እንዳጨቀጭቅኝ እስካላለሽ ድረስ ምክንያቱም ሙሴን ዘዳግም ምዕራፍ ሁለት ላይ ሄዳችሁ ስታዩ ሙሴ እግዚአብሔርን ለመነ ይላል። ኦኬ ወደ ተስፋይቱ ምድር እንደው ብታሳየኝ ብትግ ብገባ ብሎ እንደገና ሲለምነው፣ ሁለተኛ እንዳትጠይቀኝ ነው ያለው እግዚአብሔር። አትገባም ብያለሁ፣ አትገባም። እዚህ እግዚአብሔር ሁለተኛ እንዳትጠይቁኝ ይላል። ሁለተኛ እንዳትጠይቂኝ ካለሽ አቁሚ። ግን ዝም ካለ እግዚአብሔር እንድትጮህ ይፈልጓል ማለት ነው። ዝም ካለ እግዚአብሔር ያንን ጉዳይ አልመለሰም ማለት ጨርሶ እግዚአብሔር አይመልሰውም ማለት አይደለም። እግዚአብሔር እየሰማ አይደለም ማለት አይደለም። በዛ ጉዳይ ላይ አብዝታችሁ እንድትጸልዩ ይፈልጋል አብዝታችሁ ፊቱን እንድትፈልጉ ይፈልጋል ማለት ነው። ስለዚህ በዛ ጉዳይ ላይ የምትጸልዩ አሁን ትዝ ባለሽ ጉዳይ ላይ አሁን ትዝ ባለ ጉዳይ ላይ የምጸልዩት ምን ሲሆን ነው ስትል እስከ እስከ ምንድን ነው ስትል እስከ መጨረሻው እስከምትቀበል ድረስ በዛ ጉዳይ ላይ እንድትጸልይ የእግዚአብሔር ፈቃድ ነው የእግዚአብሔር ሐሳብ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ አሜን። በጌታ በኢየሱስ ክርስቶስ ስም ይሄ ጥበብ ይሄ ማስተዋል በህይወታችሁ ላይ እንድትለማመዱት ጸልያለሁ። አሜን። ጌታ ስሙ ለዘላለም የተባረከ ይሁን። ኢየሱስ ያድናል። ጌታ ዘመናችሁን ይባርክ። በዚህ አጋጣሚ ሼር ያላደረጋችሁ ሰብስክራይብ ያላደረጋችሁ ላይክ ያላደረጋችሁ ሰዎች አዲስ የሆናችሁ ሰዎች ካላችሁ እንደ አጋጣሚ ድንገት ስታልፉ ወይ ደግሞ ሰው ልኮላችሁ ሼር አድርጎላችሁ ያያችሁ ሰዎች ካላችሁ ኢንካሬጅ ያደረጋችኋለሁ ሰብስክራይብ እንድታረጉ፣ ሼር እንድታረጉ፣ ኮሜንት ላይ እንድትጽፉ፣ ጌታ ይባርካችሁ። በእናንተ ኮሜንት፣ በእናንተ ሼር፣ በእናንተ ሰብስክራይብ በማድረግ ብዙዎች ጋር እንዲደርስ እንዲሁም ደግሞ ሚኒስትሪያችንን እንድታግዙ ያደርጋል ይሄ እንዲቀጥል ይሄ የእግዚአብሔር ቃል ለብዙዎች እንደሚደርስበትን እያደረጋችሁ ነው ማለት ነው። ስሙ ይባረክ፣ እግዚአብሔር ይመስገን። ሰው በብዙ ለአመፅ ለምን እንኳን ይተባበራል። እኛ ለመልካም ነገር እንተባበር። የሚያምኑትን የማያምኑትንም ሰዎች ጌታ ኢየሱስ ክርስቶስ የሚያውቁትን የማያውቁትንም ሰዎች በዚህ ቃል እግዚአብሔር ይፈውሳቸዋል፣ ይነካቸዋል፣ ጥያቄያቸውን ይመልሳልና ይህንን አድርጉ። ጌታ ይመስገን። እንደገና ደግሞ ሳፖርት ማድረግ ፈልጋለሁ፣ ከጎን መቆም ፈልጋለሁ፣ ዘር መዝራት ፈልጋለሁ፣ በብዙ እየተጠቀምኩኝ ነው። ጌታ የሱስ ይባርክ። ምክንያቱም በእግዚአብሔር መንግሥት ላይ ተጠቃሚ ብቻ ሳይሆን ጠቃሚ እንድንሆን እግዚአብሔር ይፈልጋልና ተጠቅም ያለሁኝ ጌታ ኢየሱስ ባርኮኛል፣ በትምህርቱ በቃሉ ተባርክ ያለሁኝ እና ሳፖርት ማድረግ ፈልጋለሁኝ ብላችሁ ደግሞ ዘር መዝራት ትችላላችሁ። ፔፓል አካውንት አለን፣ በዛ በፔፓል ማስገባት ትችላላችሁ ማለት ነው። ጌታ ብርክ ያርጋችሁ፣ ወዳችኋለው። ሻሎም